ጥጦስና ዳክርስ በጌታችን ቀኝና ግራ የተሰቀሉት የሁለቱ ወንበዴዎች ከስቅላት በፊትና በኋላ ያላቸው አስገራሚ ታሪክ ሁለቱ ወንበዴዎች ጥጦስ በቀኙ የተሰቀለው ወይም ፈያታዊ ዘይማን እና ዳክርስ በግራ የተሰቀለው ወይም ፋያታዊ ዘጸጋ መተዳደሪያቸው ቅሚያ ነበረ። ጌታችን፣ እመቤታችን፣ ዮሴፍና ሶሎሜ ከገሊላ በወጡ ጊዜ ወንበዴዎቹ ተከትሏቸው በበረሃ ቢፈልጓቸው እስከ ስድስት ቀን አላገኟቸውም ነበረ። በሰባተኛው ቀን አገኟቸውና ዛሬ እግዚአብሔር ከእጃችን ጣላችሁ ብለው እየሮጡ ሄዱባቸው። ሶሎም ያስቀድማ ልብሷን ጥላላቸው ሸሸች። ወንበዴዎቹ ከእነ ዮሴፍ እጅ የተገኘውን ቀምተው ከሄዱ በኋላ ጥጦስ ወይንም በቀኙ የተሰቀለው ዳክረስን እንዲህ አለው፣ ይቺ ሴት ወይም እመቤታችን ማለት ነው የነገስታት ወገን ትመስለኛለች፣ ሕፃኑም ከነቢያት አንዱ ይመስለኛል። የቃማናቸውን እንመልስላቸው። ዳክረስም በግራ የተሰቀለው ጥጦስም በቀኝ የተሰቀለውን እንዲህ ያለውን ርራሄ ከየት አገኘኸው? ይህንን ወንበድና ያስተማርከኝ አንተነ? ሌላው ደግሞ ዛሬ የቀማነው የእኔ ድርሻ ነው። የራስን ድርሻ ወስደህ የእኔን ድርሻ እንመልስላቸው ትላለህ አለው። እነዚህ ሁለት ቀማኞች አንድ ቀን የቀሙትን አንደኛው ሲወስድ፣ በሌላ ቀን የቀሙትን ደግሞ ሁለተኛው ይወስድ ነበረ። በዚህ ዕለት የቀሙት የዳክርስ ወይም በግራ የተሰቀለው ድርሻ ነበረ። ጥጦስም ከገሊላ እስከዚህ የቀማነውን አንተ ውሰድ ይህንን ለእኔ ስጠኝና፣ ልመልስላችኋለሁ። ዳክረስም በዚህ ሐሳብ ተስማማ። ዳክረስ ሕፃኑ በዝናብ አብቅሎ በፀሐይ አብስሎ ፍጥረትን የሚመግብ የሁሉ ፈጣሪ መሆኑን ባለመረዳቱ እድሉን አልተጠቀመበትም። በትንሽ ርራሄ ብዙ በረከት አመለጠው። ወደ እርሱ ያንዣበበው ጸጋ ለጓደኛው ሰጠው። እመቤታችን ሁለት ወንበዴዎች ቁመው በዚህ ሐሳብ ሲወያዩ አይታ ፈራች። ወንበዴ የቀማውን ይዞ ይሄዳል እንጂ ለምን ቁመው ይማከራሉ? ምናልባት ልጆቻቸው ሄሮድስ የገደለባቸው ሰዎች ይሆናሉ። በዚህ ሕፃን ምክንያት ልጆቻችን ሞቱብን ብለው ልጄ ሊገሉብኝ ይሆናል ብላ ጽኑ ለቅሶን አለቀሰች። ሕፃኑ ኢየሱስ ክርስቶስም እናቱ ድንግል ማርያምን እንዲህ አላት፣ አይዞሽ እናቴ፣ አታልቅሺ። አይገሉኝም፣ እንመልስላቸው እያሉ ነው። እኔ በቀራኒው ስሰቀል እነሱም በቀኝና በግራዬ ይሰቀላሉ። አንዱ አምላክነቴን አምኖ ይድናል፣ ሁለተኛው ግን አይድንም። ከዚህ በኋላ ጥጦስ የተባለው ወንበዴ ገንዘባቸው መለሰላቸውና፣ ጥጦስም ጌታን አቅፎ ይዞ ሲሄድ ሰይፉ ወድቆ ተሰበረበት። በጣም አዘነ። ጌታ የሰይፍህን ስብርባሪ ሰብስብ አለው። ጥጦስም የሰይፉን ስብርባሬ ሰበሰበ። ጌታም እንደ ቀድሞ ይሆንልህ አለው። ሰይፉም እንዳልተሰበረ ሆነ። ጥጦስም ሕፃኑ፣ ከነቢያት ወገን ይመስለኛል ብሎ የገመተው ግምት እውን ሆነለት። ታምራቱን አየናደነቀ ደነቀ። ጌታ ጥጦስን እንዲህ አለው። አዳምን ቀድመው ገነት ትገባለህ። ጥጦስም ሄዶ ጌታ የነገረውን ሁሉና ያደረገለትን ታምራት ለጓደኛው ነገረው። ጓደኛው ግን አላመነም። ጥጦስ የተባለው ወንበዴ ጌታ በተሰቀለ ጊዜ በጌታ ቀኝ ተሰቅሎ ፀሐይ ስትጨልም ማየቱ የኢየሱስ ክርስቶስ አምላክነትን አምኖ ጌታ ሆይ በመንግሥት መመጣ ጊዜ አስበኝ አለው። የእሱም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ጌታ አዳምን ቀድመኸው ገነት ትገባለህ ብሎ በጫካ የሰጠውን ተስፋ በመስቀል ላይ ፈጸመለት። ምነው ጌታችንን በወንበዴዎች መካከል ሰቀሉት? ጌታ ስለምን ተሰቀለ ቢሉ አይሁድ ጠልተውታልና ኢየሱስ ናዝራዊ ንጉሥ እንጂ ነህ፣ ግራና ቀኝ ቢትወደድ ይገባሃል እያሉ ሲሳለቁበት ነው። ጌታችን ግን በኋላ በእለተ ምጽዓት ጊዜ ጻድቃንም በቀኝ ኃጣንም በግራ ቁሜ የማጸድቅ መኮንን እኔ ነኝ ሲል ነው። ጌታም ራሱን ወደ ጥጦት ዘንበል አድርጎ ምድረ ግብፅ ስንወርድ የነገርኩህ ሁሉ ደረሰ፣ ከሞት በቀር ሌላ ነገር የቀረኝ የለም፣ ሂድ ገነት ግባ ብሎ ደመ ማዕተቡን ሰጥቶ ሰደደው። የገነት ጠባቂዋ ሱራፊ መልአክ ደመ ማዕተሙን ፈርቶ እየሸሸ አንተ ማነ የትገባለህ ቢለው ወንድም ያልሰማህም አምላክ እንጂ ወርዶ ተወልዶ ዓለሙን ሁሉ አዳነው አለው። አንተስ ማነ? አዳምነ አብርሃምነ ይስሐቅነ ያዕቆብነ እያለ ደጋጎቹን እየጠራ ቢጠይቀው ሁሉንም አይደለሁም እጄም በሰው ደም ነክሬ ምኖር ወንበዴ ነበርሁ አለው። ለእንደዚህ አይነት ያለ ክብር ያበቃህ ምንድን ነው ቢለው ሰባቱ ታምራት ሲሰሩ አይቼ አምላክነቱን ተረድቼ ብለምነው ለእንደዚህ ያለ ክብር ጸጋ በቃይ ብሎ ለ5500 ዘመን ተዘግታ የነበረችቱን ገነት በጌታችን ደመ ከፍቶ አዳምን ቀድሞት ገነት ገባ። ኳክብት የሚያመሰግኑት በስማቸው የሚጠራቸው የጸጋው ብዛት የማይታወቅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወይ ለሐዋርያት እንዲሁም ለቀደሙ አባቶቻችን ሚስጥሩ እንደገለጽክላቸው ለእኛም ግለጽልን። ወስባት ለእግዚአብሔር ወለ ድንግል ወለመስቀሉ ክቡር።